ሰላምና ጤና ይስጥልን ውድ አምዛራ ሚዲያ ዜና ቤተሰቦች፣ ላሁነ የተመራረጡ መረጃዎችን ይዘን ወደ እናንተ መተናል። በቅድሚያ አበይት ነጥቦቹን እንጠቁማችሁ። በአማራ ክልል በፌዴራል መንግስቱ ጥምር የጸጥታ ኃይሎችና ና በፋኖ ኃይሎች መካከል የሚካሄደው ጦርነት ተጠናክሮ መቀጠሉ ተመላክቷል። በክልሉ የጎንደር ቀጠና፣ በተለይ ማክሰኝት ከተማ ዙሪያ በተካሄደው ውጊያ ለጊዜው ቁጥር በውል ያልታወቀ ቁሳዊና ሰብአዊ ውድመት የደረሰ ሲሆን የማክሰኝት ከተማ በፋኖ ኃይሎች ስር መግባቷ ተመላክቷል። ቀዳሚ ጉዳያችን ነው። ይህ በእንዲህ እንዳለ በአማራ ክልል የሚካሄዱ ህዝባዊ ንቅናቄ መድረኮች ተጠናክረው መቀጠላቸው ተመላክቷል። አብረውን ሲቆዩ ያደምጡታል። ኤርትራ የብልጽግናው መንግስት በወደብ ዙሪያ የሚያሰማው ቅዠት በመባባስ ላይ ነው በሚል መሳለቋ መነጋገሪያ ሆኗል። ይኸውንም ያደምጣሉ። የአሰብ ጉዳይ ድንገት የተነሳ ጉዳይ ሳይሆን በጠቅላይ ሚኒስትር አብይ አህመድና በፕሬዝደንት ኢሳያስ አፈወርቂ መካከል ስምምነት የነበረው ጉዳይ እንደነበር ጀነራል ባጫ ደበሌ የተናገሩ ታደምጣላችሁ። የትግራይ ተፈናቃዮች ወደ ቀደመ ቀያቸው የመመለሱ ነገር በግጭት ማቆም ስምምነት ማዕቀፉ ብቻ መሆን እንደሚገባው የትግራይ ጊዜያዊ አስተዳደር አስታወቅም። በተያያዘ ሌላ ዜና የትግራይ የዘር ማጥፋት ኮሚሽን የትግራይ ጦርነት ያስከተለው ማህበራዊ ውድመትና ኪሳራ ስር ነጥብ 8 ቢሊዮን ዶላር እንደሚገመት በጥናት ማረጋገጡን አስታውቋል። እንዲህና ሌሎች ጉዳዮቹን ያደምጣሉ። አብረውን ይቆዩ። አሁን ወደ ዝርዝር መረጃው እንሻገራለን። በአማራ ክልል በፌዴራል መንግስቱ ጥምር የጸጥታ ኃይሎችና በፋኖ ኃይሎች መካከል የሚካሄደው ጦርነት ተጠናክሮ መቀጠሉ ተመላክቷል። በክልሉ በተለይ በጎንደር ቀጠና በተለይ ማክሰኝት ከተማ ዙሪያ በተካሄደው ውጊያ ለጊዜ ቁጥር በውል ያልታወቀ ቁሳዊና ሰብአዊ ውድመት የደረሰ ሲሆን የማክሰኝት ከተማ በፋኖ ኃይሎች ስር መግባቷ ተመላክቷል። ካሁን ቀደም በጠላትነት የተያዩ ነበር የሚባሉት በጎንደር የሚንቀሳቀሱ ሁለቱ የፋኖ ኃይሎች አንድ ሆነው በከፈቱት ጥቃት ነው ማክሰኝት ከተማን በቁጥጥር ስር ማድረግ የቻሉት ተብሏል። በጎንደር የሚንቀሳቀሱት የበላይ ዘለቀ እዝና የጎንደር ጠቅላይ ግዛት እዝ የሚሰኙ የፋኖ ኃይሎች የጋራ ግንባር ፈጥረው በከፈቱት ጥቃት መጠነ ሰፊ ወታደራዊ ድል አስመዝግበዋል ብለዋል ምንጮች በጎንደር ጥቅም ታያ ቀን ቀን 2018 ዓ ም ከንጋት ጀምሮ በተከፈተው ጥቃት የፋኑ ኃይሎች በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ስር የምትገኘውን የማክሰኝት ከተማን ሙሉ በሙሉ በቁጥጥራቸው ስር ማስገባታቸውን የከተማዋ ነዋሪዎች ገልጽ አድርገዋል። በተካሄደው ውጊያ የደረሰውን ሰብአዊና ቁሳዊ ውድመት በቁጥር ደረጃ የተጣራ መረጃ ይዘን የምንመለስ ይሆናል። ይህ በእንዲህ እንዳለ በአማራ ክልል የሚካሄዱ ህዝባዊ ንቅናቄ መድረኮች ተጠናክረው መቀጠላቸው ተገለጸም። በክልሉ በፋኑ ኃይሎችና በማህበረሰቡ መካከል የሚካሄዱ ህዝባዊ ንቅናቄ መድረኮች ተጠናክረው የቀጠሉ ሲሆን በፌዴራል መንግስቱ የሚፈጸሙ የድሮን ጥቃቶችም መጠናከራቸውን ለአምዛራ ሚዲያ የደረሰው መረጃ ያስረዳል። የፋኑ ኃይሎች በሚያስተዳድሯቸው ቀበሌዎች በተለይም በጎጃም አካባቢ በሚገኙ ቀበሌዎች ተከታታይ ያለው ህዝባዊ ውይይት እየተደረገ እንደሚገኝ ነዋሪዎች ተናግረዋል። ነዋሪዎቹ እንደሚሉት በጥቅምት 19 ቀን 2018 ዓ ም ከጉድያሜ ቀበሌ ጋር ህዝባዊ ውይይት ተደርጓል። በዚህ ህዝባዊ ውይይትም አሁን የፋኖ ትግል ሁኔታን በተመለከተ የማህበረሰቡን የችግር አፈታት ስርዓት በተመለከተ የፋኖና የማህበረሰቡን ግንኙነት በተመለከተ ውይይት የተደረገ ሲሆን የቀበሌ መዋቅሮንም በመፈተሽ የአመራር ሪፎርም ተሰርቷል ብለዋል ነዋሪዎቹም። ኤርትራ የብልጽግናው መንግስት በወደብ ዙሪያ የሚያሰማው ቅዠት በመባባስ ላይ ነው በሚል መሳለቋ መነጋገሪያ ሆኗል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሄዷል በማለት ተሳልቀዋል። የማነ የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት ኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲወዳደር እጅግ አነስተኛ ስለመሆኑ ይነግሩን ጀምረዋል በማለትም ተችተዋል። የማነ ማክሰኞ ዕለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክት ከተቻለ በድርድር ካልተቻለ በወታደራዊ ወረዳ የአሰብ ወደብ ባለቤትነት ነው እንሆናለን፣ የሚል ይዘት አለው ብለዋል። የቀኝ ግዛት ትርክት ሲቃኝ የኖረው ማራኪ በሚመስሉ አመክንዮዎች ወይም ሕዝቦችን የማሰልጠን ተልዕኮ በሚል ምክንያት ነበር ያሉት የማነ ሞኛ ሞኝ የሆነው የብልጽግና ትርክት ግን በዘመናዊ ታሪክ ተሰምቶ አያውቅም ብለዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ በነበራቸው የፓርላማው ላይ ኤርትራ ጥይት ማስተላለፏን እንድታቆም ጠይቀዋል። ኤርትራ ጥይት ስታስተላልፍ እያየን ነው ያሉት ጠቅላይ ሚኒስትር አብይ አህመድ ጦርነቱ ከተጀመረ አሸናፊው ማን እንደሚሆን እየተረጋገጠ ነገር ነው ብለዋል። በተለይም ኤርትራ ሀገር ትሁን ያሉት አብይ አህመድ የባህር በር ተጠቃሚነታቸውን በተመለከተ በሰላማዊ መንገድ ለማስከበር ድንበር እንደሚጠሩም አክለው ያነሱት ነጥብ ነው። የአሰብ ጉዳይ ድንገት የተነሳ ጉዳይ ሳይሆን በጠቅላይ ሚኒስትር አብይ አህመድ እና በፕሬዝደንት ኢሳያስ አፈወርቂ መካከል ስምምነት የነበረው ጉዳይ እንደነበር ጀነራል ባጫ ደብሌ ተናገሩም። በኬንያ የኢትዮጵያ አምባሳደር ከፍተኛ የጦር መኮንኖች የሆኑት ጄኔራል ባጫ ደብረ በትግረኛ ቋንቋ ባሰፈሩ ጽሁፋቸው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚሊኒየም አዳራሽ በተካሄደው አንድ ዝግጅት ላይ እኔና የሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሀሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ህዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ሊያቋቋመና ጀነራሉ ተናግረዋል። አሰብ ባሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ያሉት ጀነራሉ እንደ አውሮፓውያን ዘመን አቆጣጠር በ2018 ዓ ም በኢትዮጵያና በኤርትራ መካከል ታሪካ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር ብለዋል። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር ብለዋል ጀነራሉ በወቅቱም በነበሩ ይፋዊ መድረኮች ላይ ሁለቱ መሪዎች ስለ ሰላም፣ ስለ ፍቅር፣ ስለ ኢኮኖሚያዊ ትብብር በስፋት መነጋ መነጋገራቸውን አስታውሰዋል። ይሁንና ጀነራል ባጫ የጠቀሱት እኔና ኢሱ የምንጋራው አሰብን ነው የሚለው የጠቅላይ ሚኒስትሩ ንግግርም ሆነ የፕሬዝደንት ኢሳያስ አፈወርቅ ይሁንታ በይፋ በተላለፈ የሚዲያ ዘገባዎች ውስጥ ተመዝግቦ አይገኝም። ይህ ምናልባትም በዝግ ወይም በመደበኛ ባልሆነ የይት የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ እስካሁንም ማግኘት አልተቻለም። የኤርትራ መንግስት አሰብን ጨምሮ ሁሉም የወደብ ከተሞቿ የግዛቷ የማይገሰስ አካል መሆናቸውን፣ በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ትገልጻለች። የጀነራል ባ ሰዎች አደበሌን ንግግር ተከትሎ ከኤርትራ በኩል የተሰጠ ይፋዊ ምላሽ ስለመኖሩ አምዛራ ሚዲያ አልተመለከተም። የትግራይ ተፈናቃዮች ወደ ቀደመ ቀያቸው የመመለሱ ነገር በግጭት ማቆም ስምምነት ማዕቀፉ ብቻ መሆን እንደሚገባው የትግራይ ጊዜያዊ አስተዳደር አስታወቀም። የትግራይ ጊዜያዊ አስተዳደር ተፈናቃዮችን ወደ ቀያቸው የመመለሱ፣ በሀይል የተያዙ የትግራይ ግዛቶችን ወደነበሩበት የማስመለሱ ጉዳይ ሊከናወን የሚችልበት በግጭት ማቆም ስምምነቱ ማዕቀፍ ብቻ ነው ሲል አቋሙን አስታውቋል። የጊዜያዊ አስተዳድሩ የፌዴራል መንግስቱ ከጊዜያዊ አስተዳድሩ ከህዝቡና ከስምምነቱ ተፈራራሚ ወገኖች ይሁንታ ውጪ ተፈናቃዮችን ለመመለስ የሚያደርገው እንቅስቃሴ ተቀባይነት የለውም ብሏል። የግጭት ማቆም ስምምነቱ አሸማጊያዎች ተፈናቃዮች ደህንነታቸውና ክብራቸውን ባስጠበቀ አኳኋን እንዲመለሱ እንዲከታተሉም ጊዜያዊ አስተዳድሩ ጠይቋል። ጠቅላይ ሚኒስትሩ በበኩላቸው ተፈናቃዮች ለፖለቲካ ግብአት መጠቀሚያ ሆነዋል ያሉ ሲሆን የትግራይ ተፈናቃዮች ራያ አካባቢ በተመለሱበት ሰላማዊ መንገድ ወደ ወልቃይትም መመለስ ይኖርባቸዋል ብለዋል። የፕሪቶሪያውን የሰላም ስምምነት ትርጓሜ በሚመለከት ግልጽ ማብራሪያን የሰጡት አብይ አህመድ የተፈራረሙት ከጌታቸው ረዳ ከጻድቃንና ከሌሎች ጋር መሆኑን አስቀድመው ከእናቶ ጌታቸው ጋር ደግሞ አብረው እየሰሩ ስለመሆናቸው ተናግረዋል። በተያያዘ ሌላ ዜና የትግራይ ዘር ማጥፋት ኮሚሽን የትግራይ ጦርነት ያስከተለው ማህበራዊ ውድመትና ኪሳራ አርባ ስምንት ቢሊዮን ዶላር እንደሚገመት በጥናት ማረጋገጡን አስታወቀ። ኮሚሽኑ ጦርነቱ ከፍተኛውን ውድመት ያደረሰው በትምህርት ዘርፉ ላይ መሆኑን ይጠቅሳል። ሪፖርቱ የኤርትራ ሰራዊት በትምህርት በጤና ስርዓቶች በግርጾች በታሪካዊ ህንፃዎች በደጥበባትና በታሪካዊ ቁሳቁሶች ላይ ከ38 እስከ 56 በመቶ የሚደርስ ጉዳት አድርሰዋል ብሏል። በአንጻሩ የኢትዮጵያ መከላከያ ሰራዊት በቁጠባና ብድር ተቋማት በህብረት ስራ ማህበራት በአነስተኛ ማህበራት አገልግሎት ሰጪ ተቋማት ላይ የ27 ነጥብ 2 በመቶ ጉዳት ማድረሱን ኮሚሽኑ ገልጧል። ጠቅላይ ሚኒስትሩ በበኩላቸው የትግራይ ጦርነት ያደረሰው ሰብአዊና ቁሳዊ ውድመት ከወለገው አንጻር ሲወዳደር ያን ያክል ነው ሲሉ ተደምጠዋል። በትግራይ ከወለገው አንጻር ያን ያክል ጉዳት አልደረሰም ያሉት ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ ዳታዎችም የሚያመላክቱት ያንኑ ነው ባይናቸው። በምስራቅ አርሲ ዞን ከ25 በላይ የሚሆኑ ሰላማዊ ሰዎች በጥቅምት ወር ብቻ ተገድለዋል ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታወቀች። ከትናንት በስቲያ በሽርካ ወረዳ ታጣቂዎች በፈጸሙት ጥቃት ሶስት ሰዎች ሲገደሉ አራት ሰዎች መታገታቸው የአካባቢውን ነዋሪዎች ማኝ በማድረግ አምዛራ ሚዲያ መዘገቡ ይታወሳል። በኦሮሚያ ክልል ምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ አስታውቋል። መምሪያው ጥቅምት 19 ቀን 2018 ዓ ም ማምሻውን ባወጣው መግለጫው የተገደሉት ሰዎች ሰዎች በጥቅምት ወር በተለያዩ ጊዜያት በተለያዩ አካባቢዎች የሚኖሩ የቤተ ክርስቲያኗ ተከታዮች መሆናቸውን ወቁልን ብሏል። መግለጫው አክሎም የቤተ ክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ፣ ከወረዳ እስከ አጥቢያ ከቤተ ክርስቲያን መረጃዎች መሰብሰቡን ገልጦ በአጠቃላይ በጥቅምት ወር በሆነ ቆሎ ዋቤ በምርቲና በጉና ወረዳዎችን ጨምሮ ከሀያ አምስት ሰዎች በላይ የንጹሐን ግድያ መፈጸሙን አመላክቷል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ሸርከ ወረዳ ሄላ ዘባባ ቀበሌ ማንነታቸው ያልታወቁ ታጣቂዎች ሰኞ ጥቅምት 17 ቀን 2018 ዓ ም ምሽቱ አራት ሰዓት አካባቢው ላይ በፈጸሙት የሃይማኖት ተኮር ጥቃት ሶስት ሰላማዊ ሰዎች ሲገደሉ ሌሎች አራት ሰዎች ደግሞ ታግተው መወሰዳቸውን የአካባቢው ቤተክርስቲያን ምንጮች ለአምዛራ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሰራዊት በበኩሉ ጥቅምት 19 ቀን 2018 ዓ ም በይፋዊ ማህበራዊ ትስስር ገጹ ባወጣው መግለጫው በምስራቅ አርሲ ዞን ሲሪንቾና ሸርካ ወረዳዎች ማህበረሰቡን ለመዝረፍ ለማሸበር አለሙ የሚንቀሳቀስ ነው የተባለው የሸኔ ኃይል መደምሰሱን ገልጿል። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ በዚህ አበቃን። ጤና አይስጥልን።